ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 30 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በተለያዩ ቀጠናዎች ከባድ ምት እያስተናገደ ያለው የብልጽግናው አገዛዝ የተከበቡ በርካታ ወታደራዊና ፖለቲካዊ አመራሮቹን ለማዳን አዲስ ስምሪት ሰጥቷል። ዝርዝር የግንባር መረጃዎችን ይዘናል። አዲስ በወጣው የተሽከርካሪ ሰሌዳ ላይ የኢትዮጵያ ሰንደቅ ዓላማ የሌለው የመቀየር እቅድ ስላለ መሆኑን ሚኒስትሩ ጠቁመዋል። ሰሙታላችሁ። የብልጽግናው አገዛዝ ለፖሊስና ወታደር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 በተለያዩ ቀጠናዎች ከባድ ምት እያስተናገደ ያለው የብልጽግናው አገዛዝ የተከበቡ በርካታ ወታደራዊና ፖለቲካዊ አመራሮችን ለማዳን አዲስ ስምሪት ሰጠ። የብልጽግና ቡድን በአማራ ህዝብ ላይ በከፈተው ጦርነት ደቡብ እዝ፣ ምስራቅ እዝ፣ ሰሜን ምስራቅ እዝ፣ ሰሜን ምዕራብ እዝ፣ ማዕከላዊና ስምንተኛ እዝ ከነ ሙሉ ሜካናይዝድ ክፍላቸው ያሳተፈ ሲሆን ከነዚህ በተጨማሪ አየር ኃይልና አየር ወለድ ኮማንዶ ኃይል እንዲሁም በሸዋ ፋኖ የተደመሰሱትን የባህር ኃይል ማሪን ኮማንዶ ክፍለ ጦርን ጨምሮ በአማራ ህዝብ ላይ በተከፈተው ጦርነት ተሳታፊ ናቸው። የህክምና ግብዓቶችን በማገድ ህዝቡን ህክምና ማሳጣትን ልክ እንደ አንድ የጦር መሳሪያ መጠቀሙም ይታወቃል። አሁን ደግሞ ከሰሞኑ ዘመቻ አባናዳው የተረፈውን የሰሜን ምስራቅ እዝ ሰራዊትን ጨምሮ ሰሜን ምዕራብ እዝ፣ ምዕራብ እዝ፣ ደቡብ እዝ ሰራዊትን ከትናንት በስቲያ ና ዛሬ ወደ ምስራቅ አማራ ወሎ ቤት አማራ ቀጠና አስገብቷል። ጋሸና ግንባርን ለመክበብም ከወደ ባህር ዳር መኮድ የሰሜን ምዕራብ እና ሰሜን ምስራቅ እዝ ሰራዊትን በደብረ ታቦር እና ጮጮሆ በኩል አድርጎ መቄትና አካባቢው ላይ ማራገፉ ተረጋግጧል። ይህ ኃይል ከመቄት ጀምሮ ደጋማውን የላስታ ቀጠናን ጨምሮ እስከ ብር አፋፍ ማርያም ጋዞ ወረዳ ና ኩልመስክ ድረስ ተንቀሳቅሶ ጋሸናን እንዲከብ የግዳጅ ስምሪት ተሰጥቶታል። በተመሳሳይ የደቡብ እዝ ና የምዕራብ እዝ ሰራዊት ትናንት ምሽቱን በደሴ ኩታ ብር አቅጣጫ አድርጎ በፀሐይ መውጫ በኩል ዋድላና ደላንታን ይዞ እስከ ራስ አንጎት ስታይሽ ሻሪያ ገነት ና ቦያን አድርጎ ጋሸና እንዲገባ የግዳጅ ስምሪት እንደተሰጠው መረብ ሚዲያ በዘገባው አመልክቷል። ሆኖም ብልጽግና ይሉት የሚያደርጉት የሀገር እድፍና እከክ እንዲሁም የሀገር የመከራ ቋት በምስራቆቿና ብስት አፈሙዝ ይጠረጋል ሲሉ የፋኖ አመራሮቹ እየገለጹ ነው። በተመሳሳይ በጋሸና ከተማ ተቆርጦ የቀረውን አምስት ወረዳ ሙሉ ካቢኔን እና ወታደራዊ ኃይልን ለመታደግ ስምሪት መስጠቱ ተሰምተዋል። ጋሸና ከዋና ከተማዋ በስተቀር ወደ ከተማዋ የሚያስገቡ ዋና ዋና ቁልፍ ቦታዎች ዛሬም በፋኖ እጅ መሆናቸው ታውቋል። የብልጽግና ቡድን ቀጠናውን ለመቆጣጠር እና በከተማ ውስጥ ተቆርጠው የቀሩ የስምንት መቶ ሶስተኛ ኮር ሰራዊት ሳይትን እና ከቀናት በፊት በኢትዮጵያ አየር መንገድ ንብረት በሆነ ቦይንግ አውሮፕላን ተጭነው ሹምሽሃ አየር ማረፊያ ከተራገፉ በኋላ ወደ ጋሸና ገብተው የነበሩ ኮማንዶዎችን እንዲሁም በጋሸና ከተማ ተጠልለው የሚገኙ አምስት ወረዳ ካቢኔዎችን ለመታደግ የአራት እዝ ሰራዊት በየአቅጣጫው የገባ ቢሆንም ነገር ግን በሰራዊቱ መካከል በተፈጠራ ለመተማመን የእርስ በርስ ሽኩቻ ጦፏል። በሌላ በኩል ደግሞ ወሳኝ የጦር ስፍራ እንደሆነ የሚነገርለት የድልብ ምሽግ ተሰብረዋል። ድልብ ከወልዲያ ጎንደርና ባህር ዳር በሚወስደው ዋና የፌዴራል መስመር ቁጥጥር ላይ የሚገኝ ሲሆን በአሁኑ ሰዓት በፋኖ ቁጥጥር ስር ነው። የድልብ ምሽግ መሰበርም ከፍተኛ ጠቀሜታዎች እንዳሉት እንዳሉ ተገልጿል። ከድልብ እስከ ወልዲያ ማለትም በቅሎ ማነቂያ፣ ደቦት፣ ጌሾበር፣ ሳንቃ፣ ቃሊም መገንጠያ፣ አፍሪኬር፣ ገዶበር፣ ጥቁር ውሃ፣ ወልዲያ ያለው መስመር እንዲሁም ከድልብ እስከ ላሊበላ ማለትም ድልብ፣ ኩልመስክ፣ ገነተ ማርያም፣ ላሊበላ እርስ ያለው ዋና መንገድ መገኛ ነው። ከድልብ እስከ ጋሼና ማለትም ድልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ሐሙሲት፣ ስታይሽ ቦያ፣ ጋሼና በቄትና ከድልብ እስከ ደሴ ማለትም ድልብ፣ ቀበሮ ሜዳ፣ አሁን ተገኝ ፀሐይ ሞጫ ወገል ጤና ደስ ያለው መስመር የዚሁ አካል ነው። ከደልብ እስከ ሙጃ ማለትም በቅሎ ማነቂያ ወንዳንች ግዳን ሙጃ ከተማ እንዲሁም ከድልብ እስከ ቆቦ ማለትም በቅሎ ማነቂያ ወንዳንች አስቂት ተኩለሽ ቆቦ የሚገናኙት በዚሁ ፋኖ በተቆጣጠራት ድልብ ከተማ አማካኝነት ነው። ይበንድ እንዳለ ራምቦ ክፍለ ጦር በሸዋ ሮቢት ከተማ በመቶ ሶስተኛ አየር ወለድ ክፍለ ጦር ላይ የተሳካ የከተማ ውስጥ ኦፕሬሽን ማድረጉን ክፍለ ጦሩ አስታውቋል። ሰሞኑን በሁሉም የሸዋ ቀጠና የጀመረው ይነት ለየት ያለ የተቀናጀ አውደ ውጊያ ተጠናክሮ የቀጠለ ሲሆን ትናንት መስከረም 29 2018 ዓም ከሌሊቱ 10 ሰዓት ጀምሮ የአጼ አምደ ጽዮን ኮራ አካል የሆነው ራምቦ ክፍለ ጦር በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ውስጥ ኦፕሬሽን ማድረጉን የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አስታውቋል። የራምቦ ክፍለ ጦር በሁለት አቅጣጫ ወደ ከተማው ዘልቆ የገባ ሲሆን በቦሬ ተራራና መርዬ በተባለ አቅጣጫ በካምፕ መሽገው በካምፕ የመሸገው ኃይል ላይ በወሰደው ድንገተኛ መብረቃዊ ጥቃት በምሽግ ላይ ነበረውን በርካታ የአገዛዙ ሰራዊት ሙሉ በሙሉ የደመሰሰ ሲሆን በህይወት የተረፈው የጓዱን አስከሬን ጥሎ ሲሸሽ፣ በተለምዶ ምርጥ ሀምሳ ተብሎ የሚጠራው የሚሊሻ ስብስብ ከተደበቁበት መስጂድ ና ቤተ ክርስቲያን ውስጥ ወጥተው መሸሻቸውን ክፍለ ጦሩ አስታውቀዋል። የክፍለ ጦሩ የቃኝ ፋኖ ሰራዊት ከሻለቆች ጋር ባደረጉት ከፍተኛ መናበብ በቀይ ቦኔት ለባሹ የመቶ ሶስተኛ አየር ወለድ ኮማንዶ ና የጥምር ጦሩ ስብስብ ላይ በተወሰደው መብረቃዊ ጥቃት ከፍተኛ ድል ተመዝግበዋል። በተገኘው መታወቂያ መሰረት ማለትም ከፍተኛ ማዕረግ ያላቸው የመከላከያ አመራሮች በጀግናው ራምቦ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት መደምሰሳቸው ተረጋግጧል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ዛምበርሃ ብርጌድ መስከረም 28 2018 ዓ ም ከቀኑ 10 ሰዓት ላይ ደጀን ወረዳ ጉብያ ከተማ በመግባት ያገዛዙን ኃይል ሙትና ቁስለኛ አድርገውታል። በደጀን ወረዳ ጉብያ ከተማ ከምሽቱ አንድ ሰዓት ተኩል ድረስ በቆየ ውጊያ በአገዛዙ አረመኔያዊ ሰራዊት ላይ ከፍተኛ ሰራዊት ይሰራ ደርሷል። በዛም በረሃ ብርጌድ የተደቆሰው የአገዛዙ አረመኔው ሰራዊት አዳሩን ዙሪያ ሶስት ፔምፔ ሲተኩስ አድሯል። አዲስ በወጣው የተሽከርካሪ ሰሌዳ ላይ የኢትዮጵያ ሰንደቅ ዓላማ የሌለው ሰንደቅ ዓላማ የመቀየር እቅድ ስላለ መሆኑን ሚኒስትሩ ጠቆሙ። አዲሱ የተሽከርካሪ መለያ ሰሌዳ ቁጥር የኢትዮጵያ ዓለም አቀፍ መለያ ኮድ ኢቲኤች፣ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ምልክት በግልጽ እና በአንጸባራቂ መብራት በመታገዝ በሚታይ መልኩ ቢኖረውም የኢትዮጵያ ሰንደቅ ዓላማ ግን አልተካተተበትም። የኢትዮጵያን ሰንደቅ ዓላማ በአዲሱ ሰሌዳ ላይ ያልተካተተው በሀገራዊ ምክክር ሂደት ላይ የምንገኝ በመሆናችን ነው ሲሉ የትራንስፖርት ሎጂስቲክስ ሚኒስትር ሚኒስ አለሙ ስሜ ተናግረዋል። አለሙ መጀመሪያ ስናስበው የኢትዮጵያ ሰንደቅ አላማን ለማስገባት አስበን ነበር፣ ነገር ግን እንደሚታወቀው ኢትዮጵያ ሀገራዊ ምክክር ሂደት ላይ ነው ያለችው። አንዱ የብሔራዊ ምክክሩ አጀንዳ ደግሞ የሰንደቅ አላማ ምልክትና አርማ ላይ ነው ይላሉ። ስለሆነም ይህ ሰሌዳ ለረጅም አመታት እንዲያገለግል ተብሎ የተሰራ ነው። በብሔራዊ ምክክር አሁን ያለው ሰንደቅ አላማ ቅርጽና መልክ ቢቀየር ጊዜያዊ ሰሌዳ ሊሆን ነው። ስለዚህ አንድና ሁለት ሚሊዮን አስመርተን ሰንደቅ አላማ ያለው አስቀይረን በነጋታው በምክክሩ ሌላ ውጤት ቢመጣ ጣስ ብለን በማሰባችን እንዲቀየር ተደርጓል ብለዋል ሚኒስትሩ። ይህን ቢሉም ብልጽግና እያካሄደ የሚገኘውን የሀገራዊ ምክክር እንደ ሽፋን ተጠቅሞ አገራዊ ቅርጽ የመቀየር እቅድ እንዳለው እየተነገረ ነው። እነሽመልስ አብዲሳ በአገራዊ ምክክር ስም አሰልጥነው ያስገቧቸው ካድሬዎች ኦሮሚያን ከአዲስ አበባ እስከ ወሎ ከድሬዳዋ እስከ ሞያሌ የመለጠጥ እቅድ እንዳላቸው በይፋ ተናግረዋል። በዚህ እቅዳቸው ውስጥም ለአዲስ ኦሮሚያ የሚመጥንና የሚጸየፉትን አረንጓዴውን ቢጫ፣ ቀይ ባንዲራ የሚተካ ሌላ ባንዲራ ሊያመጡ ይችላሉ ተብሎ ይታሰባል። በባንዲራው ላይ ያለውን ኮከብ አንስተው የቀድሞውን ልሙጡን የኢትዮጵያ ባንዲራ ይተካሉ ተብለው የሚታሰቡት እነ አብይ አህመድ ህዝቡ ከሚያስበውና ከሚፈልገው ውጪ ባንዲራ ቀይረው እንደሚመጡ ይታወቃል። ለዚህ ደግሞ ሽፋን የሚያደርጉት በመስፍን አርአያ የሚመራውን የምክክር ኮሚሽን ነው። ለዚህ ነው በሀገር ውስጥም ከሀገር ውጭም በርካቶች ይህን እየተቃወሙ ያሉት። ሆኖም ግን ጀንበሩ እየጠለቀችበት ያለችው ብልጽግና ይህን እቅዱን ያሳካል ተብሎ አይጠበቅም። ምክንያቱም የፋኖ ክንድ ብርቱ፣ ትግል ቀጠናው ሁሉ በብልጽግና ጠላት ተሞልቷል። የህዝቡ

የብልጽግናው አገዛዝ ለፖሊስና ወታደር አነስተኛ የደሞዝ ጭማሪ ማድረጉ ጥያቄ አስነሳ። የብልጽግናው አገዛዝ በቅርቡ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ቢያስታውቅም በተለያዩ የፌዴራል ተቋማት ውስጥ የሚሰሩ ሰራተኞች ጭማሪው በቂ አይደለም ወይም ጭራሽ አልተፈጸመልንም በማለት ቅሬታቸውን እያሰሙ ነው። ከእነዚህም መካከል የፌዴራል ፖሊስ አባላትና የኢትዮጵያ ምርት ገበያ ሰራተኞች ይገኙበታል። አንድ ስማቸው ያልተገለጸ የ21 ዓመት አገልጋይ የሆኑ የፖሊስ አባል የፖሊስና የወታደር ደሞዝ እጅግ በጣም የሚያሳዝን መሆኑን ለዛ ማበሻ ገልጸዋል። ፖሊስ ህይወቱን ለህዝብ አሳልፎ የሚሰጥ ቢሆንም የምናገኘው ገቢ ግን ኑሮአችንን እንድንመራ አላስቻለንም ብለዋል። የአራት ልጆች አባት የሆኑት እኚሁ የፖሊስ አባል በምሬት ሲናገሩ ልጆቼን ማስተማር አልቻልኩም፣ ከወርወር የሚጨምረው የቤት ኪራይ ጫና ፈጥሮብኛል። ዛሬ ሶስት ሺህ ብር የከፈልንበት ቤት በሚቀጥለው ወር በእጥፍ ይጨምራል። በዚህ ሁኔታ ቤት መስራት ቀርቶ ኑሮን መግፋት ከባድ ሆኗል ሲሉ ገልጸዋል። ሆኖም በአሁኑ ሰዓት ወታደርና ፖሊስ ሆነው የሚያገለግሉ አካላት አገዛዙ ስልጣኑን ላለማጣት መጠቀሚያ ያደረጋቸው እንጂ ሀገር ጠባቂ ናቸው ተብሎ በብዙዎች ዘንድ አይታሰብም። ከዚህ ቀደም የሀገርን ዳር ድንበር ይጠብቅ የነበረ ወታደር ዛሬ ራሱን ህዝብ እየጨፈጨፈ ነው። የህዝብን ሰላም ያስከብር የነበረው ፖሊስ የህዝብን ሰላም እየነሳ ነው። በዚህም አገዛዙም ለምን ብለው የማይጠይቁና እንዳሻው የሚያደርጋቸውን የጸጥታ ኃይሎች ምንም አያመጡም በሚል በደሞዝ ቢበድላቸው የሚገርም አይደለም። ይልቁንም ለአለቆቻቸው ከደሞዝና ጥቅማጥቅም ባለፈ በማዕረግ ጭምር ያንበሻበሻቸው ነው። በተመሳሳይ የኢትዮጵያ ምርት ገበያ ሰራተኞች የፌዴራል መንግስት ያደረገው የደሞዝ ጭማሪ ለነሱ ተግባራዊ እንዳልተደረገላቸው አስታውቀዋል። ሰራተኞቹ እንደሚሉት ተቋሙ የፌዴራል መስሪያ ቤት ሆኖ ሳለ ትናንት በተደረገው ስብሰባ ላይ ስለ ደሞዝ ጭማሪ ላነሱት ጥያቄ ከአስተዳደሩ አቶ መርጊያ ባይሳ ይሄ እኛን አይመለከተንም እኛ ሕንፃ ግንባታ ላይ ነን የሚል ተስፋ አስቆራጭ ምላሽ ተሰጥቷቸዋል። በዚህ ምክንያት ሰራተኞቹ ከፍተኛ ተስፋ መቁረጥ ውስጥ መሆናቸውን ገልጸው አፋጣኝ መፍትሄ እንደሚያስፈልጋቸው ጠቁመዋል። ይህ ካልሆነ ግን የስራ ማቆም አድማ ለማድረግ በዝግጅት ላይ መሆናቸውን አስጠንቅቀዋል። እነዚህ ቅሬታቸው ሰዎቻቸውን የሚጠቁሙት የብልጽግና መንግስት ያወጀው የደሞዝ ጭማሪ በተለያዩ ተቋማት ውስጥ ስላለው አተገባበርና እየጨመረ ከመጣው የኑሮ ውድነት ጋር ስላለው ተመጣጣኝነት ጥያቄዎች እያስነሱ መሆኑን ነው። የእስራኤል መንግስት የተኩስ ማቆምና ታጋቾችንና እስረኞችን ወደ መፍታት የሚያመራን የጋዛ ስምምነት የመጀመሪያ ምዕራፍ አጸደቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ በዛሬው ዕለት በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች በህይወት ያሉትንና የሞቱትን የሚፈቱበትን ማዕቀፍ አጽድቋል ሲሉ ጽፈዋል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበት መስመር ይወጣል። ሀማስ በህይወት ያሉ ሀያ ታጋቾችን በ72 ሰዓታት ውስጥ መልቀቅ አለበት። በመቀጠልም የሞቱትን የ28 ታጋቾች አስክሬን መመለስ ይጠበቅበታል። እስራኤል በበኩሏ 250 የሚጠጉ ፍልስጤማውያን የእድሜ ልክ እስረኞችንና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤም ምንጭ ለቢቢሲ ተናግሯል። በመቶዎች የሚቆጠሩ የእርዳታ መኪናዎች ምግብ፣ መድኃኒትና ነዳጅ ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱ የመንግስታቱ ድርጅት ገልጿል። አብዛኛዎቹ በድንኳን ወይም በፍርስራሾች ስር ተጠልለው የሚገኙ ናቸው። እስራኤል በመጀመሪያዎቹ አምስት ቀናት ውስጥ በየቀኑ አራት መቶ የእርዳታ መኪኖች ወደ ጋዛ እንዲገቡ ማቅረቡ ተፈቅዳለች። ቁጥሩ ከጊዜ ወደ ጊዜ እየጨመረ እንደሚሄድ የፍልስጤም ከፍተኛ ባለስልጣን ለቢቢሲ ተናግረዋል። በዩናይትድ ስቴትስ ጦር ስር የሚመራና ወደ ሁለት መቶ የሚጠጉ ኃይሎችን የያዘ ቡድን የጋዛን የተኩስ አቆም ሁኔታ ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። ኃይሉ ከግብፅ፣ ከኳታር፣ ከቱርክና ከተባበሩት አረብ ኤምሬቶች የተውጣጡ ወታደሮችን እንደሚያካትትም ታውቋል። ሚናቸው በጋዛ የተኩስ አቆም ስምምነትን መቆጣጠር፣ መከታተልና ምንም አይነት ጥሰቶች ወይም ወረራ ለመኖሩን ማረጋገጥ ነው ነው ብለዋል ባለስልጣኑ። ሌላኛው የዩናይትድ ስቴትስ ከፍተኛ ባለስልጣን በበኩላቸው በጋዛ የአሜሪካ ጦር እንደማይሰማራ ገልጸው የአሜሪካ ሚና የጋራ ቁጥጥር ማዕከልን መፍጠር ነው፣ ይህም የሚሰማራውን ሁለገባ ኃይል ያዋህዳል ብለዋል። በተኩስ አቁም ስምምነቱ ቀጣይ ምዕራፍ ላይ ተጨባጭ ንግግሮች የሚጀመሩት የታጋቾች መፈታት ሲጠናቀቅ ይሆናል። ስምምነቱ በእስራኤል መንግስት የጸደቀው ዛሬ የአገሪቱ ካቢኔ ለሰዓታት ስብሰባ ካደረገ በኋላ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር እና ልዩ መልእክተኛ ስቲቭ ዊትኮፍ ከኔታናው ጋር ተገናኝተው የካቢኔውን ስብሰባ ተቀላቅለዋል። ቀኝ ዘመሙ ሚኒስትር ኢታማር ቤንጊቨር ከድምፅ አሰጣጡ በፊት እንደተናገሩት ስምምነቱ እስራኤል በነፍስ ግድያ የከሰሰቻቸውን እስረኞችን እንድትፈታ ስለሚያደርግ እንደሚቃወሙ ተናግረው ነበር። ሀማስ አልፈረሰም ከማለት ባለፈ የአገሪቱን ጥምር መንግስት ለመበተን ድምፅ እንደሚሰጡም ተናግረዋል።